እንዲህ ያለው ቃሪያ ቃሪያ ነው እንዴ? እኔ እኮ በቃ ዝርክርክ እኮ ነው የምለው። አንድ ቃሪያ ከበላሁኝ፣ ገና ድሮማ አስር ቃሪያ እኮ በልቼ አውቃለሁ፣ ግን ወፍራሙ ስለነበረ አላመመኝም። በቃ አጣርኩ፣ በቃ ወተት ብጠጣ ስኳር ብቅም ምን ብቅም ማርያምን፣ ጨጎራዬ በቃ ዛሬ ነው ከጃቸው እነሱ እንደሚያዙ ዘጃቸው እሱ እንደሚያዘኝ፣ ቲቪ ስበር አልኩት። ይሄ ቲቪ አለ ሰላሳ ሁለት ናት ሀያ አስራ አራት ይሄ እንኳን ስበር ይብለኛል ብዬ ምናምን አሳየሁት። በጫማ ውሃ ጠጣለዋለው አላቀ የሚጠጣው ታላቁ አታሳይ። ሴት ልጅ ማለት ክብር ናት። ሴት ልጅ ማለት እናት ናት። እናንተ የኢትዮጵያን ገጸ ባህሪ በተለይ በተለይ ብዙ እንደ ዙፋን ያላችሁ እ ኢትዮጵያ ያላችሁ ምትሎች ኢትዮጵያ ያላችሁ የኢትዮጵያ ብሔር ብሔረሰቦች፣ የኢትዮጵያን ገብር እንትን ገጽታ እያጠፉ ያሉት እንደ ዙፋን ያሉ መቃወም አለባችሁ። የኢትዮጵያ ብሔር ብሔረሰቦች መቃወም አለባችሁ። ገባችሁ? እዛ እግር እያስገለበጠ የሚያድሮ ጊፍተር ጊፍት ከከለከለ በማርያም እየማሉ ነው ዘሎ የሚወጡት ማርያምን እያሉ

ቆሻሻ። ስለዛ እነዚህ አይነት ባለጌ ማርያምን እያሉ ገባችሁ የሚዘሉት ምንም ነገር እንትን ብለዋል። አያም ሰው ከነካኝ፣ ለወደደኝ ማርነኝ፣ ለጣላኝ ማር። እች ባለጌ ማለት ነው። አሰዳቢ ናት። አንደኛ ማህበረሰብን ታሰድባለች፣ ሁለተኛ ሃይማኖትን ታሰድባለች። እኔ ክርስቲያን አማኞች፣ የኦሮሞ ልጆች በተለይ በጣም ስለምወዳችሁ በጣም ስለማከብራችሁ እሷ ማርያምን ብላ ስለወጣች የክርስትና ሃይማኖት በጣም ወደውና ማከብረው አልነካም። አልነካ ግን እቺ ቆሻሻ ማርያምን በምንም አትቆጥርም። ስደት ላይ ነው ያለነው። እና እሱ ሰደበኝ፣ እና እኔ ሆስፒታል ወይ ነው ምን ችግር አለው ወንድሜ ነው አይደለም? ምንም ያልተደረግ ነው። ይቅርታ ብልስ ምን ችግር አለው? ታላቅ ወንድሜ ነው። ይቅርታ ብለውም አይደለም ያልተበዳደልን ያልተቀያየም ነው ምን ችግር አለው? ይሄ ደግሞ አክሲደንት ነው፣ መኪና አደጋ ነው የጀ ጠይቀው። ለማንኛውም ወደ ኢትዮጵያ ልገባ ነው ማ መድኃኒዓለም ተገላገል አንቺ ሜሪ እንኳን ሄዳለች እንኳን

ወርቅ ወርቅ እየሄድኩ መጣሁ ብዬ ዋትና ወረድሽ፣ አንበሳ ትናንትና ብቻ አደለም ከትናንትና ወዲያም ሶስት አንበሳ ፊት ፊት አላየሽውም እንዴ? ትናንትና ከአንበሳዎች በላይ ይወረድልኝ ማርያምን፣ ከአንበሳዎች በላይ ጆ የሚባለው ጆዬ፣ አሜን አሜን። ራሱ ትሬንድነት ተቀብሎኛል። እና የሰው ፍቅር ይስ ማለት ነው። የውጭ ቆሻሻ ነው። ምን ታሪክ